እንግዲህ የፍቅርና የፉፉ ጉዳይ በጣም እያጨቃጨቀ ነው ማለት ነው። ፉፉ ከፍቅር ጋር መሆን ይፈልጋል። እንግዲህ ፍቅር ደግሞ ፍላጎቷ አይታወቁም። ፈቲ ደግሞ ከፍቅር ጋር እንድትሆን አልፈልግም ትላለች ማለት ነው። ፍቅር ሳይዛት አይቀርም እንግዲህ ፈቲ ፏዋድን ታፈቅረዋለች ማለት ነው። እንግዲህ ትናንትና በለቀቁት ቪዲዮ ላይ ዛሬም በፍቅር ቤት እና በማን ነው ቤትም የተለቀቀውን ቪዲዮ አይታችሁ ከሆነ ዛሬ እንግዲህ ፍቅር የሰጠችው ማብራሪያ ከዚህ ቀደም የነበረው በውስጣችን በጓደኞች መሐል የነበረው ጭቅጭቅ፣ ንትርክ ሁሉ እንዲደገም አልፈልግም። ስለዚህ ሁሉንም ነገር እናንተም እንድታቁ ፈልጋለሁ። ለእኔ እንድታቁልኝ የምፈልገው እነሱ ለእኔ ጓደኞቼ ናቸው። ከጓደኝነት የዘለለ የለም። እንግዲህ ቡሪካ የራት ልብስ ልኮልኝ ነበረ። ያንን የራት ልብስ ደግሞ ለብሼ ወደ ቡሪካ ሄጄ እራት እንድንበላ ፈልጎ ነበረ። እኔ ደግሞ ያንን አላደረግኩም፣ አላደርገውም። ምክንያቱም ፉፉ እንደሚሰማው አውቃለሁ፣ ፉፉ እንደሚጎዳ አውቃለሁ። ስለዚህ ደግሞ እኔ እንደዚህ ማድረግ አልፈልግም በሁለቱ መሀል እንደዚህ እንዲፈጠር አልፈልግም ብላለኝ፣ ማለት ነው እንግዲህ ፉፉ እንደዛ እንዲሆን ወይም እንዲጎዳ ወይም የሆነ መጥፎ ነገር እንዲደርስበት ካልፈለግሽ ፍቅር፣ ለምን ወይ አብረሻው አትሆኝም? አዎ እኔ እንደውም ባለፈው የሰራችሁት ቪዲዮ በቃ አይ እነዚህ ልጆች ለየላቸው በቃ ብዬ ነበር፣ እና ዛሬ ደግሞ በአዲስ ቪዲዮ መጣችሁን? የምለው ግራ የገባኝ ነገር ማለት ነው ፍቅርዬ አንችና ፉፉ ማለት ነው በዚህ ጋር ሲሏችሁ በዛጋ በዚህ ጋር ሲሏችሁ በዛጋ ሆናችሁ ሆናችሁብኝ። እኮ አንቺ አሁን መጨረሻ መስጠት ያለብሽ ምንድነው ፉአድንም አልፈልግ ማን ነው ፉፉንም አልፈልግም ቡሪካንም አልፈልጋችሁም፣ በቃ እኔ ከሌላ ጋር ህይወት አለኝ ብለሽ ለምን ከሌላ ሰው ጋር ህይወት አጃምሬም ለምንድነው እስር እስራቸው የምትይው አይፍቅ አይፍቅርዋ። እና አሁን ዋናው ነገር ምንድነው ፈቲ እንደዚህ የተናደደችበት ምክንያት ምንድን ነው? ፉፉን ትወደዋለች ታፈቀረዋለች ማለት ነው። አዎ እንደዛ ነው። አለዛማ ቪዲዮ ላይ ራሱ ትናንትና በስልክ እያወሯት እያሉ እንዴት እንዴት እንዴት ፉፉ ሊመጣ ቻለ? በምን ምክንያት እንዴት ይሄ ሊሆን ቻለ? ይህማ ሊሆን አይችልም። እንዴት እሱ ይመጣል ምናምን እያለች ነበር። እንግዲህ ቀሚሱም የተጠለበው ኦንላይን ነው ምናምን ልከንላታል፣ አሪፍ ጊዜ እናሳልፋለን እያለ ነበረ። ማን ነው ቡሪካ ማለት ነው እና የሚገርም ነው እናንተ፣ ጓደኛ ጓደኛውን የማያከብርበት ዘመን ላይ ደረስን እኮ። ቆይ እንዴት ነው ነገሩ? አቶ እኮ ማነህ ቡሪካ ማለት ነው። አንተ የጓደኛህን ጓደኛ መቀማት ለምን አስፈለገ? ወይም መውሰድ ለምን አስፈለገ? ጓደኛ የተመኛትን አትመ ጓደኛ የተመኛትን አትመኝ፣ ወይም የጓደኛህን አትመኝ የሚል ነገር አለ። እንዴት ነው ነገሩ በእናንተ እንደፈለጋችሁ ነው እንደሆነ ተረ ጥሩ አይደለም እውነት እውነቴን ነው የምላቸው ጥሩ አይደለም ተው ሆ ከፍቅር የተነሳ አሁንም ድጋሚ ይሁን ባለፈው ስንት ነገር አድርጋ አስታርቃችሁ ዛሬ ደግሞ ወደኋላ ተመልሳችሁ ለነገሩ ድራማችሁን እየሰራችሁብን ነው እናንተ ያው እኛም ድራማ እየሰራ ነው እናንተ እንደምትሰሩት እኛም እየፈተፈትን ነው ምንም ማድረግ አይቻልም። እና ስላችሁ ማለት ነው ለፈቲ ለፈቲና ለቡሪካ ማለት ነው። ድራማው እንደቀጠለ ነው የእናንተ ድራማ ማለት ነው። እንግዲህ ፈቲ ያው ፉአድን ማን ነው ፉፉን ፈልገዋለሁ እንደ ማለት ነው። እንግዲህ አንተ አይገባህም ወይ አትረዳኝም ወይ፣ ለምንድን ነው የማይገባህ ለምንድን ነው የማትረዳኝ እያለችሁ ነው ወይ ጉድ። እናንተ ሴቱ አይና ወጣ። እውነቴ ነው የምላችሁ። ኧረ ወይኔ ጉዴ! ወንዶች ትንሽ ከቆየ ከመንገድ ላይ መጠለፋችሁ ነው፣ ተጠንቀቁ። እውነቴን ነው የምላችሁ። እኔ አሁን ፈቲ እንደዚህ አይነት አይናውጣ ልጅ አትመስለኝም። በጣም ጨዋ ደርባባ በቃ የማትናገር አይናፋር ልጅ ነው የምትመስለኝ። ግን ኧረ መነጋገሯ ምናምን አይታችሁ ነው፣ እንዴት እንዴት እንደምትናገረው በቃ አንተና ፍቅር አንድ ላይ እንድትሆኑ አልፈልግም ብላው ገፍትራው ሄደች ማለት ነው። እና በጣም ነው የሚገርመው። ያው ለነገሩ ዝምተኞች ሰዎች እንደዚህ ሲናገሩ መጥፎች ናቸው፣ ዝምተኛ ሰው ሲናገር እውነቴን ነው የምላችሁ እና ለማንኛውም ስላችሁ ማለት ነው። እንግዲህ ይህም በማዳም ኩሽና ሆኜ ነው ሰላም ሳልላችሁ ቀረው ማለት ነው። ሰላም ሰላም! ውድ የተከበራችሁ የኔ የሸዋ ተሁለት ሚዲያ ተከታታዮች በያለም ዳርቻ የምትኖሩ ወደ ኢትዮጵያውያን እና ኤርትራውያን በያላችሁበት ሰላማችሁ ብዝት ትርፍ ትርፍርፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? አድማጭ ተመልካቾቼ ለዚህ ቻናል አቤ ሲሆናችሁ ቻናሌን ሰብስክራይብ እያረጋችሁን ቤተሰቡ ሚላለሁ ነበር ቤተሰቦች ደግሞ እንደተለምደው ላይሸል ኮመንት አስተያየታችሁን እየሰጣችሁን እኔንም አበረታቱን ማለት ነው። እንግዲህ ከማም ቁሽና ነው፣ ከማያም ቁሽና እንግዲህ ምንም ነገር አይገኝም። ያው ብረድስት ና ጭልፋ ማንኪያ ነው የምናንቋኳባችሁ። ስለዚህ እናንተ ደግሞ እኛም ደህና ነገር ላይ እንድንደርስ እያበረታታችሁን፣ ላይክ እያረጋችሁን፣ እንደሰው ነፃነት አግኝተን እንደሰው እንድንሰራ በነፃነት ማለት ነው። እና አገዙን በቃ ላይክ እያደረጋችሁ አበረታቱን። እሺ፣ በላይክ በሼር ሼር ማድረግ የምትችሉ ሼር እያደረጋችሁ፣ ላይክ ብቻ ማድረግ የምትችሉ ላይክ እያደረጋችሁ፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው እንግዲህ የፍቅርና የፉፉ ጉዳይ እኔ እንዲያውም ባለፈው የሰራሁት ቪዲዮ በቃ ወይ እነዚህ ልጆች በቃ ተመልሰው እንደ በፊታቸው ሊሆኑ ነው ማለት ነው። አይ በቃ እንግዲህ ማንም መከልከል የለበትም የሚቀጥል ምን ማድረግ ይቻላል ብዬ ነበር። በቃ እንደ ይ ሁናቴያቸው ምናምን ያ አስደስቶ ነበር። እንደዛ ኮሽናውስ ሲዝናኑ ቆርቶ ሲሰራላት ጁስ ምናምን ትሲ ልጁን ሲቆርጠው የምታደርጋቸው ነገሮች ፍቅር ለፍቅር ስሜት ለፍዋድ ስሜት እንዳላት እያስረዳ ነበር ማለት ነው። እና አይበቃ ምን ማድረግ ይቻላል እንግዲህ ይበርቱ ብዬ የተቸው ነበር። አሁን ላይ ደግሞ ፈቲና ቡሪካ ምንድን ነው ይዘው የመጡት ለፍቅር እራት ሊገብዛት፣ እንግዲህ ቀሚሱላ ገዝቶ እንደላፈላት ፍቅር እየተናገረች ነበር። እንግዲህ እናንተም ድራማችሁን ቀጥሉ እኛም እንቀጥላለን ማለት ነው። እኛም ቆረጥ ቆረጥ ቀንጨብ እያደረግን ያው በመደንጎድ ነው ብለን እንለፈልፋለን ማለት ነው። ጋይ ለማንኛውም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ ማለት ነው፣ የኔ መጥ መጥ ፋሚሊዎች ማለት ነው። ይኸው ምሳ እየሰራሁ ነው። እንግዲህ ዛሬ ቪዲዮ የምሰራላችሁ እውነት ዛሬ ቪዲዮ መስራት ራሱ አልቻልኩኝም። ስለዚህ ይችን ቪዲዮ የምታዩ የምትመለከቱ ሁሉ በደ ላይክ ሸር ሰብስክራይብ ያደርጋችሁ አበረታቶኝ ላለው ማለት ነው። ያው በቃ ይሄ ነው። እኛም እንደሰው ቀን ወቶልን ከቁሽና ወተን ከዛ በኋላ ቪዲዮ የምንሰራበትን ቀን እንግዲህ እኛ አቀላል ማለት ነው። ያ ቀን እንግዲህ መቼ ነው ትያለሽ። ለማንኛውም ሁላችሁም ከልባ አመሰግናለሁ ጋይስ። ላይክ ለምታረጉ ሼር ለምታረጉ እንግዲህ የፍቅርና የፎፉን መጨረሻ ተጣጣይ ቪዲዮ ደሞ እናያለን ማለት ነው። እንግዲህ አቶ ቡሪካ አራት ጋብዛለሁ ብሎ ፎአት ደግሞ አይቻልም ብሏል። አላውቅም። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይ በማድረግ ቤተሰብ ይሁነው።